የጉራጌ ዞን ምክር ቤት ዋና አፈጉባኤ አቶ ሀይሮ መሐመድ በስልጠናው ላይ እንዳሉት በሀያኛው የብሔር ብሔረሰቦች ቀን በዓል በዞኑ ሀገራዊ አንድነትና መግባባት የሚፈጥሩ እሴቶችን ለማጉላት የሚያስችሉ የቅድመ ዝግጅት ተግባራት ተጠናክረው ቀጥለዋል። ሀያኛው የብሔር ብሔረሰቦችና ህዝቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በደማቅ ሁኔታ የሚከበር ይሆናል። የፌዴራሊዝም ስርዓቱ ምን ይመስላል? ያመጣው ለውጥ ምንድነው? በሚሉ ጉዳዮች ላይ በደንብ ተደርጎ ግንዛቤ የሚያዝበት መድረክ ነው። ሁሉም ብሔር ብሔረሰቦች ባህላቸው፣ እሴታቸው ምን ይመስላል የሚለው ነገር አንዱ ለአንዱ የሚያስተላልፍበት ና ሁሉም በሀገራችን ጉዳይ ላይ ደግሞ የጋራ የሆነ ተግባቦት የሚፈጠርበት በዓል ነው። በዞኑ እስከ ታችኛው መዋቅር በዓሉ በድምቀት እንደሚከበር የጠቆሙት ዋና አፈ ጉባኤው በመንግስት ሰራተኛው ረገድ ለሀገራዊ አንድነት፣ ሰላምና ልማት የሚጠበቁ ኃላፊነቶችና በዓሉ በስኬት እንዲጠናቀቅ መወጣት ስለሚገባው ኃላፊነት ስልጠና ስለመሰጠቱ አቶ ሀይሮ አብራርተዋል። በዞን ደረጃ በየ ማህበራዊ መሰረቱ በዓሉ የሚከበርበት ሂደት ነው ያለውና እዛ ውስጥ አንዱ ነው ፐብሊክ ሰርቫንት ደረጃ ላይ በዓሉስና ክብር ምን መምሰል መቻል አለበት በሚሉ ጉዳዮች ላይ ነው ዛሬ ስልጠና የሰጠ ነው ማለት ነው። እች ሀገር ለሁላችንም የምትመች ሁላችንንም እኩል የምታቅፍ ሀገር እንዴት አድርገን ነው ልንገንባ የሚችለው የሚለው ነገር በደንብ አድርጎ መነጋገር ና መግባባት የሚጠይቅ ከመሆኑ ጋር ተያይዞ ከፌዴራል ደረጃ ላይ ተዘጋጅቶ የወረደ ሰነድ ነበር ና በዛ ሰነድ ላይ ለአሰልጣኞች ስልጠና የሰጠንበት አግባብ ነው ያለው ና እነዚህ አሰልጣኞች ታች ወርደው በየ ወረዳው ና በየከተማ መስተዳደሩ ታች ያለውም አካል ደግሞ የሚያነሳው ነገር ሀሳቦች ካሉ ደግሞ ሰብሰብ ተደርገው ለበላይ አካል ይህንን ችግሮች ደግሞ አድምጦ ደግሞ ሊፈታ ለሚችለው አካል ሀሳቦች ተደራጅተው የሚተላለፉበት አግባብ እንደሚኖር ታሳቢ ተደርጎ የተዘጋጀ የስልጠና መድረክ ነው። የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ የኢፌዴሪ ፌዴሬሽን ምክር ቤት ለሀያኛው የኢትዮጵያ ብሔር ብሔረሰቦች ና ህዝቦች ቀን የአሰልጣኞች ስልጠና የተዘጋጀ ዲሞክራሲ ና የፌዴራል ስርዓት በኢትዮጵያ ተስፋዎቹንና ተግዳሮ ሞቶቹ በሚል ለአሰልጣኞች ስልጠና ሰጥተዋል። በኛ ሀገር ትልቁ ስልጣን የህዝቡ ነው። ሁሉም ህዝብ እንደየ ማህበራዊ መጣጡ በዘር በሃይማኖት ብዝሃነት ተጠብቆ ማለፍ ተጠብቆ እኩል የፖለቲካ የመሳተፍ መብት የሚያገኝበት የውክልና ዲሞክራሲ ደግሞ በስፋት የሰው መብቶች መከበር ለስልጣን የሚወዳደሩ ፓርቲዎች ደግሞ እንደዚሁ በህግ ሂደቱ ጠብቀው እንዲሄዱ የሚደረግበት የህግ ማዕቀፍ ጭምር ያለበት ነው። ስልጠናውን የተከታተሉ ሰልጣኞች በሰጡት አስተያየት ዓለም ላይ በጦርነት የተገነባ አንድም ሀገር አለመኖሩን በመግለጽ የሀገሪቱ ብልጽግና ለማረጋገጥ ሁሉም ብሔር ብሔረሰቦችና ህዝቦች እርስ በራሳቸው መከባበርና መተባበር ይጠበቅባቸዋል ብለዋል። ሀገር አሁን በመሰራት ላይ ነው ያለችው። ከሚለያዩ ነገሮች ይልቅ የሚያግባቡን ነገሮች ላይ የሀያኛው የብሄር ብሔረሰቦችን በዓል ምክንያት አድርገን ይሄ ስልጠና ሲሰጥ ሀገራችንን አንድ ሊያደርግ በሚችል ጉዳይ በሀሳብ ብልጫ የሁላችንም ድርሻ መወጣት እንዳለብን መሰረት ያደረገ ስልጠና ነው ሲሰጥ የነበረው። ዴሞክራሲ ስርዓት ግንባታና የፌዴራል ስርዓት ግንባታው በኢትዮጵያ ያሉ ተስፋዎችና ተግዳሮቶች በሚል በቂ ጭብጥ የያዘ ሰነድ ቀርቦ ውይይት እያደረግንበት ሁኔታ አለና ይሄ ተጨማሪ አቅም የፈጠረበት ሁኔታ አለ። እኛ ደግሞ በመጣንበት ወረዳ ተመልሰን አጠቃላይ ማህበረሰቡ ብሔራዊ አንድነታችን በሚያጠናክሩ ርዕሰ አንቀጾች ላይ ህዝቡን የማንቃት የማዋያየት፣ እንደዚሁ ደግሞ አጠቃላይ መረጃ እንዲኖረው በማድረግ በዚህ ዓመት በክልላችን ለመጀመሪያ ጊዜ ለሚከበረው የብሔር ብሔረሰቦች በዓል አስቀድሞ መረጃ ኖሮት በንቃት ባለበት አካባቢ እንዲሳተፍ የበኩሉን አስተዋጽኦ እንዲያበረክት ያለ መነሻ ያደረገው ነው። የወሰዱት የአሰልጣኞች ስልጠና ወደ ተግባር ተቀይሮ ለመጀመሪያ ጊዜ በማዕከላዊ ኢትዮጵያ ክልል የሚከበረው የብሔር ብሔረሰቦች ቀን በዓል በስኬት እንዲጠናቀቅ የድርሻቸውን ኃላፊነት ለመወጣት መዘጋጀታቸውንም አስተያየት ሰጪዎቹ ተናግረዋል። ወጣ አይነት ስልጠና ወስደን ሄደን በታች ያለ ህዝባችን ወጣቶችና ሴቶች በዚህ መልኩ ሰነዱ አዘጋጅተን ማዕከል እስከሚመጣ ድረስ ግንዛቤ መፍጠራችን ህገ መንግስቱና በተገቢው ተረድቶ ያው የህግ የበላይነቱ ማክበር እንዳለበት የተረዳሁበት ሁኔታ ስላለ ተደስቻል። ምንመራው ህዝብ ስለሆነ፣ ስለዚህ ከምንም በላይ የእኔ ከሚል እሳቤ ወጥተን የእኛ የሚሉ ጉዳዮች ላይ የሁላችንም ምሳሌ መስረጽ እንዳለበት ነው። በመድረኩ የዞን ወረዳዎችና ከተሞች አፈጉባኤዎችና ጉባኤዎችና የፍትህ ጽህፈት ቤት ኃላፊዎች እንዲሁም ሌሎች የዘርፉ ባለድርሻ አካላት ተሳትፈዋል።